ምንድን ነው እንደዛ ያስኮነሽ ነገር ማወቅ እፈልጋለሁ። ያው በቃ አልኩህ እኮ በቃ፣ በጣም ናፍቀኸኝ ነበረ። ከስሜቴ ጋር ማሚ እየታገል ለማሚ እኮ እነግራታለሁ። እንደምወድህ እኮ እንደማፈቅርህ ታውቃለች ማሚ እና ማሚም በእኔ ጎን ስትሆን የነበረ ያንን ስለምታውቅ ያንን ነገር ላለማድረግ በሆነ ነገር ስትገደም አስቦ አንተ አንተ አውጥተዋል ስሜት እኔ ስሜቴን ማውጣት አልቻልኩም። ታፍኖ በጣም ነው የተጎዳሁት። የታመቀ የዛን ሰዓት ሄዳ እንደዚህ ዳይቭ የገባች የታመቀ የታመቀው ወስፋፈቶ ገና ይሄው የእሱ ባይዘው ኔጌቲቭ ነገር ስታወራ ለኔ እንደ ፖዚቲቭ ነው የሚታየኝ። አልፈልግም ስትለኝ እፈልጋለሁ። ተወኝ ስትለኝ አልተውም። ልብሽ ብቻ ሳይሆን በኔ ፍቅር የደማው ጉልበትሽ ጭምር ነው። እና ፍቅር ግን ያበደ ነገር ነው። እኔ ተመሽተኛ ሲሰራሽ ሰራሽ የዋለ ሲሰራሽ ያደር የኔ በመሆንሽ ክብሬ ተከበር። ቃላቶች ያጥሩኛል ያጥሩኛል ብዬ ላር ንቅሺ ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? አላችሁልኝ። እግዚአብሔር ይመስገን። እንዴት ነው ሳምንቱ ቤተሰብ? አዲስ አበባ ከመጣሁ በኋላ ጉንፋን ይዞኛል። ዓይኔ የሆነ ሙጭ መጭ እንደማለት ብሏል። ምን እንደሆነ አላቅም። ጉንፋኑ ይዞኛል እፍና አድርጎ ያ ወቅቱም የዝናብ ስለሆነ መሬቱም ይሸታል፣ ቅዝቃዜ አለ፣ አየሩም ተለውጧል። አዲስ አበባ ከመጣው ደግሞ እኔ ብሶብኛል እና ቤተሰብ እንዴት ናችሁ እናንተ አላችሁልኝ ወይ? እግዚአብሔር ይመስገን አለሁኝ። እኔ እችን ሰሞን በጣም ደስተኛ ነኝ ከጉንፋኑ በስተቀር። እናንተ እንዴት ናችሁ? መቼም ደስ ብሏችኋል፣ እያየሁ ይሄን ኮመንታችሁን የምታደርጉትን ነገር ሁሉ እያየው ነው። እግዚአብሔር ይመስገን ይሄን ስላሳየን። ዛሬ ግን ይገርማችኋል ከቤት ወጥቼ የሆነች ካፌ ላይ ቁጭ ብያለሁኝ ግን እና አላዛርን ደውዬ ጠርቻለሁ። አላዛርና ትንሱን እስቲ የማታወክ ደስ ይላልና አስጎብኙኝ ብዬ ልላቸው ነው። እነሱ ሲመጡ ደግሞ ምን እንደሚሉን እናያለን። እና ቤተሰብ አዲስ አበባ በማታ በጣም ታምራለች። አቤት በስማም ውብ ሆናለች። ውቤቷ ከተማ አዲስ አበባ ደስ ትላለች። በቃ እንደዚህ ሲታይ በስማም ወልድ በጣም የሚያምር እይታ ነው ያላት። አሁን ያለውበት ቦታ ደግሞ በጣም የሚያምር በቃ ከተማውን ውብ አድርጎ የሚያሳይ ቦታ ላይ ነው ያለሁት። እና ቤተሰብ ፊቴ ትንሽ የደከመ ቢመስላችሁም ነግሬያችኋለሁ፣ ምንም አረግ አልችልም። ጉንፋኑ ሙጭሙጭ አድርጎኝ ዛሬ በዚህ መልኩ መጥቻለሁ። የማታ ወክ ልበላ ነው። ወክ አብረን እንበላለን፣ ከተማዋን እናንተም ታያላችሁ። እኔም ደግሞ እስቲ የት የት እንደሚወስዱኝ አላቅም። ኑ ብያቸዋለሁ። ይመጣሉ፣ እንጠብቃቸው። ለማንኛውም እኔ ሳያቸው እንደ ድሮ አልሆንልኝ ብለዋል። ያ በቃ የሆኑት ነገር እያስተፋ እያ እፍረት ይዟቸው ይሁን አልገባኝም። ወክ ወክ ማታ ሲወጣ ለፍቅረኛሞች በጣም አሪፍ ነው። እኔ በዚች አጋጣሚ ወክ አብሉኝ ብያቸው አብረውን ከኔ ጋራ ሁለቱ የራሳቸውን ጊዜ እንዲያሳልፉ ፈልጌ ነው ይዣቸው የምወጣው እና እስኪ ግን እነሱ ምን እንደሚሆኑ ከኔ ጋር እናያቸዋለን። የእውነት ትንሽ እኔ በቃ እንደ እነዚህ ልጆች በፊት ይጫወታሉ፣ ይላፋሉ ምናምን ነገር እና አሁን ያሉበት ነገር በቃ የሆነ እንደዚህ ምናምን ነገር አለና ያንን ነገር ከላቸው ላይ መቅረፍ ከተቻለ ብዬ ይዣቸው ወጥቻለሁ። እና ቤተሰብ በሰበቡ እኔም አዲስ አበባ መጎብኘት አለብኝ። እስከሚሄድ ድረስ ሊያት እናንተ በስማን በጣም ታምራለች እውነት። እስማ ምርጥ በቅ እና ቤተሰብ ይሄን ይመስላል እንጠብቃለን። ሂዱ ሂዱ አይልም። እዚህ የተቀመጥኩበት ቦታ ወለታል። አረ ወይኔ በጣም ተቀይራለች። ምን ያለው ሰፈር ነው? ሩቅ አይደለም። ምንድነው እንዲያረጉ ማሚ

የሆነ ጅልለይ ልትሸጠኝ ነው እንዴ? ሰላም፣ ሰላም፣ ሰላም እንዴት ናችሁ? ምንም አይልም። ኮት እንደለበስኩ ነው የወጣሁት። ከተማው ደስ ብሎኛል። እውነት ያምራል በጣም። ቆይ እንዴት መጣሽ እዚህ እኛ? ቀድሜ መጥቼ ለቤተሰቤ ሹክ

አይደለም፣ ምን መሰለሽ እኔ ማሚን ብዙ ጊዜ አዲስ አበባ ስትመጣ እስቲ አዲስ አበባን አሳይኝ ብላኝ አሳይቻት ራሱ እንጂ። እና ዛሬ ውድና የተከበራችሁ ቤተሰቦች ማሚን በአዲስ አበባ ምን ይመስላል የሚለውን እስቲ እናስጎበኛታለን። ያው የሐዋሳ ቅምጥልናት የአዲስ አበባዎቹን የአዲስ አበባዎቹን ቀብራሪት አግኝታለች። አሁን ዞር ዞር ዞር ዞር ብለን አዲስ አበባን በደንብ የምናሳያት ይሆናል። አይ አንድ ነገር አለ። ምን ባለፈው ሐዋሳን ስናስጎበኛቸው ነበረ የማታ ድባ ቤቱ ይበልጣልና ለነገሩ አዲስ አበባ አሁን ላይ ላይት ታይቶ አንድ ክፍለ ከተማውን ራስ ከሐዋሳ ጋርማ አትወዳደርም። አይ ድባቡ አዲስ አበባ እኮ በጣም አንቺ ተለውጧል። በጣም በየሕንጻው ላይ ላይት የሌለበት ሕንጻ የለም እኮ ነው፣ አይቼ ጭንቅላታችን ላይ ምናምን ላይት ማድረግ አይቀርም። ለከተማ ጫመረ አረጨዌ አረጭዌ ትንሽ ከቆየ ዚጋላች ዳርገን ማል ማለ ለፊታት በጣም ደስ ይላል። እኔ ግን እንኳን ወጣሁን ያልኩት እድሜያችሁ መጥቼ ብዙ ነገር አየሁኝ። ምን ምን አየሽ? አየሁኝ ከቤተሰቤ ጋር ማወራሁኝ። እንደዚህ ወደታች ምናምን ወደ ጎን፣ ወደኋላ አይ፣ አንቺ እግርሽ ምን ሆነች ነው? እግሬን፣ ማም፣ ለፍቅር የተከፈለ ዋጋ ነው። ልብሽ ብቻ ሳይሆን በእኔ ፍቅር ይደማው። ጉልበትሽ ጨምር ነው እና፣ አይ ለያል አሁን የአንተ ድርሻ ምንድን ነው? እስኪ ምንድነው? እሱ እጁን ቆርጦ

ብዙ አስለመድከኝ ነገር ነበረ። አብረን ብዙ ጊዜ አብረን ቢያንስ ማታ ማታ ታወራኛለህ በስልክ አንድ ነገር ናርክ እ አንቺ ወደዚህ ጋር ኔዛሽ ጋለሆን ፈልጌ ነው ነቺ ይ ማሚ ማሚ እናመሰግናለን ሊኮረኮ አይኔ ለማወቅ ነው። ምንድን ነው እንደዛ ያስቆነሽ ነገር ማወቅ ፈልጋለሁ። ያው በቃ አልኩ እኮ በቃ በጣም ናፍቀሄ ነበረ ከስሜቴ ጋር ማሚ እየታገል ለማሚ እኮ እነግራታለሁ። እንደምወድህ እኮ እንደማፈቅርህ ታውቃለች ማሚ እና ማሚም በእኔ ጎን ስትሆን የነበረው ያንን ስለምታውቅ ነው። እና የሆነ ነገር አንተ በጣም ይቅርታ፣ የሆነ ነገር አንተ ፍላጎት ኑሮ ያንን ነገር ላለማድረግ በሆነ ነገር ስትገዳ አስቦ አንተ አውጥተዋል። ስሜትን እኔ ስሜቴን ማውጣት አልቻልኩም። ታፍኖ በጣም ነው የተጎዳት። የታመቀ የዛን ሰዓት ሄዳ እንደዚህ ዳይፍ የገባቸው የታመቀ ውስጣ መጥቶ ከታች ገብቶ እንቅፋት ሆነ። አይደለም ገነፈለ ነው እንጂ ቡና አሁን ያው ላልኩም አንጂ ወጣትነቴን ስለሚያስታውሱኝ ደስ ይለኛል። ብዙዎቹ እኮ አሉ፣ ብዙዎቹ ያለፈ ጊዜያቸው የሚያስታውሱ አሉ እና እግዚአብሔር እንዴት አድርጎ ትግስቱን እንደሰጠኝ ይው የሱ ባይዘዊ ኔጌቲቭ ነገር ተተወራ ለእኔ እንደ ፖዘቲቭ ነው የሚታየኝ። አልፈልግም ስትለኝ ፈልጋለሁ ስትለኝ አልተወም ጋር ማሚ እንደ ፋርማሲ ልጁን እየተጠመጠምሽ ፍቅር አስይዘሽው

ሲጀመር እየሮጠች እየመጣች እያቀበችክ እንኳን አንተ ወንዱን እኛ ሴቶቹን እንኳን ትክራት ይዛናለች። ጠንካሬ እንዳውም በቃ እኔ እውነት ኮሜንት ካየው በኋላ እናቴ ጋደውዬ በቃ እናቴ በቃ ተጫንኳት። ግን እግዚአብሔር ስጣት እናቴ ማላሳፈረችኝም። ስናንተንም አንድ ሁለት የምናምን አይታችኋለት በቪዲዮ። ስለናንተ ደግሞ ሁሌ አወራነታለሁ ካላዛር ጋር እንደሆነ ካላዛር ጋር ወሬ ሁላ ላዛር ነው አላዛር ነው። እና እኔ ፈርቻታለሁ እንደዚህ አይነት ፈርቻት ነበረና፣ አላ ኦኬ ይሄ ላዛር ትለኛለች። አንድ ቀን እንግዲህ ይሄዳለሁ። ታዲያ ተስተውቀኛለች አንድ ቀን ታዲያ ይትቀራ፣ ከዛ ቀስ ፈቅድልኝ፣ ቀማኒ ነገርኳት ማሚ ማሚም ሲጀመር ብቻ ማሚ እኔ ብቻ። እንኳን አለፈ እንኳን አለፈ፣ ማለፉ ደስ ይላል። አዎ፣ በጣም ቤተሰብ ተደስቶ ነበረ። አዎ፣ በጣም እኔ እውነት ኮመንቱን አይቼ በስማ በትናንቱ እልል እልል እልል እልል። እኔ ደግሞ አልጠበኩም። እኔ በቃ እውነት ስመጣ በጣም ተጨንቀው ነበር። ብሶኝ በቀደም ቪዲዮ ላይ በጣም ተጨንቀው።

ሮጣ ስትመጣ ካሁን ካሁን በጥፊ አለችኝ። ደሞ ምን አድርጌ ውጌታ ከስር እኮ ነው፣ ለወርቅ ከስር ነው የገባ እኮ ጎዳ ነበረ። በደምብ አደናቀፋት፣ አደናቀፋት። እኔ ክርሽና ዳይቭ ገባሁላት። እኔ ግን እኳ አሳዘናችሁኝ፣ ሁለታችሁም በሆነት። ወይኔ በስመ አብ! አልቅሽ አልቅሽን ያለኝ በቃ ውስጤ መቆጣጠር አልቻልኩኝ። ምነት ፍቅር ግን ያበደ ነገር ነው። እኔ ተመችቶኛል። ደስ የሚል ስሜት፣ መታገል፣ መተሳሰብ በቃ ያንን ፍቅር ለማዳን የሚደረገው ትግል ይሄ እኮ ነው። በቃ ደስ የሚል ነው። ህይወት እኮ ይሄ ነው። ኧረ ፍቅር በጣም እኔ አሁን ይሄን ፍቅር ደግሞ ወክ እያደረግን ደግሞ ቢሆን አይሻልም? እኔ ወክ እያደረግን ነው ይሻላል። ቤተሰቦች ከኛ ጋር እንግዲህ አዲስ አበባን ወክ እያደረግን ጥሩ የፍቅር ቆይታ ይኖረናል። ተከታተሉን አብራችሁ እንድታዩ ቅድም ነግሬያችኋለሁ። አብራችሁ እንጎብኙ ብያለሁ። እንጎበኛለን እንግዲህ ዛሬ እንይልሽ።

የእኔ በመሆንሽ ክብሬ ተከበር ቃላቶች ያጥሩኛል ያጥሩኛል ብዬ ላርንቅሽ እንዲያው በደፈናአ ሞናሊዛ አይነሽ

ዱባይ ለምን የሚያስብል አዲስ አበባ ውስጥ የምሬን ነው። ያለ ሙቀት አየሩን ንጹህ ነው። የምሬን ነው እኮ። ኔ ማሚ በመጨረሻም ቁጭ አለ። ብዙ ዞር በጣም ሲያምር ግን የምሬ ነው። በጣም ደስ የሚለው አሁን ላይ ያለ ክፍያ ሰው መጥቶ ለማውራት ቤተሰብ ይዞ መጣ አለ። ለምሳሌ ቤተሰቦች ፍቅረኛ ሲኖራችሁ እንዴ መሰላችሁ ምትቀመጡስ እንዴ ታረጉና እቺ አውች እንደዚ ብላችሁ ማሚ ቂቤለሽም ቆይ አናተ ላይ መለጣት ነው። የምር ደስ ይላል በጣም ቦታው ሴፍ ነው በዛ ላይ ማለት ነው። በቃዎች አሉ ምናምን አድዋ ዜሮ ዜሮ ማለት የኢትዮጵያ መነሻ እዚህ ውስጥ ነው። ኦኬ ዜሮ ኪሎ ሜትር ከዚህ ነው የሚነሳው።

እኔ እኮ ፈርችሽ አፈረ ወይኔ ምን ይሻልሃል? ፍቅር ፋራ እኮ ነው ሆኖ በእናትሽ እፍረታቅ ምናቅ ና ደስ ይላል። ምን እንደ ፍቅር እሚጠጋበል ነው እንደ ፍቅር የሚያስደስትክ ነገር የለም። በቃ በይወት ዘመን ስትኖር ገንዘብ አላፊ ነው፣ ዝናም አላፊ ነው፣ ሁሉ ነገር አላፊ ነው። ግን ፍቅር ማለት ዘላለማዊ ነው በል ብትደኸይ ቢኖርሽ ባይኖርሽ ዘላለማዊ ነው። እኔ በዚህ አምናለሁ። ፍቅር ያለበት ቤት ደግሞ ምንም አይጠፋም። የሚገርምሽ ነገር ምንም በረከት ራሱ በረከቱ፣ ብቲ ሰላሙ፣ ብቲ ደስታው፣ ብቲ በቃ ፍቅር ያለበት ቤት ላይ ነው ያለው። በቃ ደስ የሚለው ነገር እኛ ቤት ማለት ነው እኛ ቤት ማለት እንደ አንተ ስትጀምር እኮ ቤተሰቦች እቺ ደስ የሚል ፍቅር እሱን አይተህ ነው እኛ ቤት ቤተሰቦች እኛ ቤት ያበረን እንደ ማሚ ነው እኔሆን ላሉ አንተ ደግሞ እንደ ዳዲ ሆነልሻለሁ አአ ታበከ ለኔ ነኝ ነው ራሱ በቃ። ከአንቺ ማ ብዙ የምንማረው ነገር አለ። እኔ ሁሌ ነው የማወራው። እንደውም አንዳንዴ ጥያቄ የምንጠይቅሽ ብዙ ሰዎች ከአንቺ እንዲማሩ እኛ ኦልሬዲ በገላጣ ማለት እያየነው እየተማርን ነውና ሌሎቹም ይማሩ በሚል እኮ ነው ሁሌ የምንጠይቅሽ። እና ማሚ በጣም ጥሩ ሚስት ናት ጥሩእናትናለአመሰግናለ ጥሩ ትም ትሆናለች። የምር ልጆች ናችሁ ጥሩ መልካም ስነምግባር ያላችሁት። እንሱዬ እናትሽ እንዴት አድርጋ እንዳሳደገችሽ በጣም መልካም እናት አለችሽ። ስነምግባር እያሳየች ቤተሰብ አክባሪ አድርጋ ሰው እንዴት እንደሚከበር በዛ ላይ በቁሳቁስ የማታምኝ በነገሮች የማታምኝ በጣም በራስሽ ኮንፊደንስ ያለሽ መልካም ሴት አድርጋ ነው ያሳደገችሽ በቃ በእውነት መልካም ለቁስ ቦታ የሌላት። ይሄ ምንድን ነው? ይሄ ካፒታል ነው። ይሄ ምንድን ነው? የማቲ በራስሽ በራስሽ ሰርቼ አድጋለሁ፣ አብረን ሰርተን እንለወጣለን። የምቲ እንዲህ አይነት ጨቅላት ያለው በቃ ፍቅር የሚሞላበት እንደዚህ አይነቱ ነው በቃ። የእውነት ነው። ምንሽ ቁስ አላፊ ነው። ነገ አንቺ ልጅ ነሽ። ነገ ትልቅ ሰው ስትሆኝ እየሰራሽ ስትሄጅ ገና ልጅ ነሽ፣ ወጣት ነሽ ገንዘብ እንደሚገኝ ገብቶሻል ገብቶሻል አይደል? አሁን ላይ ግን እንደዚህ እንደ ዘመኑ ሰው በቁስ የማታምን በቃ ኮንፊደንስ ያላት፣ በራሷ የምትተማመን ሰርታ መለወጥ እንደምትችል የምታት እናትሽ በእውነት ጥሩ ስነ ምግባር ነው እያሳየች ያሳደገች። በእውነት እግዚአብሔር ይባርካቸው፣ እድሜ ጤና ይስጣቸው። በእውነት የብረት ምሰሶ የሆኑልሽ። አሜን። እናመሰግናለሁ። አንቺም ጥሩ አንቺም እድሜሽን ያርዝመው። አሜን። እናቴ ተባረኪ። እናመሰግናለን። አሜን፣ አሜን። አላዛርም በጣም ጎበዝ፣ ስነ ምግባር ያለክ ራሴ ለማድነቅ አደለም። በእውነት በጣም መልካም ልጅ፣ በቃ ፈርሃ እግዚአብሔር ያለ በቃ እኔ ይሄ ነው ብዬ መናገር እኔ ብናገር አሁን ለልጇ ምናምን ሊባል ይችላል፣ ግን አይደለም። በቃ ዓለም ይመሰክርልሃል በእውነት ዓለም ይመሰክርልሃልና በቃ እኔ ያላቅም እኔ መናገር ይከብደኛል። እግዚአብሔር ይመርቃችሁ በእውነት እሱ ዓይኑንም እጁንም ደሙንም ጥላውንም እናንተ ላይ አድርግ። ከለላው ከእናንተ ጋር ይሁን፣ አሜን። በእውነት የእግዚአብሔር የድንግል ማርያም ልጅ ኢየሱስ ክርስቶስ በደሙ ይሸፍናችሁ። ተከለሉ ከክፉ ከክፉ ከተከለሉ። አሜን አሜን። ሌላ እኔ የምለው ነገር የለም በእውነት እናት ጋር ያለ ምርቃት ነው። ማሚ እኔም እሱን የመሰለ ልጅ ስለሰጠሽኝ አመሰግናለሁ። ማይደለኝ እናት አንቺን የመሰለ ደሞ ልጅ አምጥቶ ሰጥቶኛል። እሱም እግዚአብሔር ይስጣ። አሜን። የኔ ሆነሻል እስከ መጨረሻ። እና ይሄን ይመስላል ቤተሰብ በዚህ መልኩ እና ላዛር እኔንም አስጎብኝተውኛል። እኔም ቅድም እንደነገርኳችሁ በዘዴ ሊወጥቼ ትንሽ ፈታ እንዲሉ አድርጌያቸዋለሁ። በቃ ሁለቱ ከተገናኙ ቤተሰቦች መሞጋገስ ምናምን መመራረቅ ነው። በቃ ምንም ማረግ አይቻልም። ሲመረቁ፣ አሜን፣ ሲሞጋገሱ፣ እሺ ብለን እናሳልፋለን። እሺ። እና ግድ ነው እርስ በራሳችን እንደዛ ካልሆንን እንዴ ራሴን በራሴ አፌም በምላሴ ካላቆ ለጳጳስኩት ማቆ ለጳጳሰኛል። ይህ ቃል እስቲ እናንተ በሉ እናንተ ድገሙት። ስለዚህ ቤተሰብ በዚህ መልኩ ጨርሰናል። በእውነት በጣም እንወዳችኋለን፣ እናከብራችኋለን። ዘመናችሁ ይብዛ። ወዳችኋለሁ ከጎኔ ስላላችሁ ደግሞ ሰብስክራይብ እያረጋችሁ ወደ ሐምሳ ኬ የሚጠጉትን ወደ ሐምሳ ኬ ወደ መቶ የሚጠጉትን ወደ መቶ አያረጋጭ ሊቭሪ ላይ ፏ ያለ ደስታ ድግስ ደግሰን የምናመሰግንበት ጊዜ ይምጣላለው። እናንተም ይሄንን ትተባበሩናላችሁ። እግዚአብሔር ይባርካችሁ። በጣም ነው የምንወዳችሁ። ሰላም።